ፉፉዬና ሶፍዬ ለምን ጠፉ? ምንድን ነው የሚያስጠፋቸውስ ነገር? እኛ በፍቅራችሁ ልንሞት ነው። ባካችሁ፣ በየቀኑ ኑልን። እንዲህ በየቀኑ እንድትመጥሩ የምንፈልገው ይላሉ እህቶች ማለት ነው። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ አላችሁ? ወይኔ ያለውኝ፣ አልሐምዱሊላ ረቢል አለሚን። እንግዲህ እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ በአዲስ ቪዲዮ ስመጣ በአዲስ ቪዲዮ ስመጣላችሁ ሆፍዬና ሶፍዬ የት ናችሁ? ምንድነው? ዛሬ ካልመጡ ያፋልጉኝ ማስታወቂያ እናወጣለን። ያው ተዘጋጁ፣ ሰላማዊንም ሰልፍ እንወጣለን ይላሉ እውነትን መናገር። በየቀኑ ቢመጡም እኛ አይሰለቸንም። እኛ ሳይሰለቸን ለምደው፣ እነሱም የሚደክሙት እንግዲህ የራሳቸውን ጊዜ እየወሰዱ ነው ብለን እንያዘው። ሶፍዬ እንግዲህ ባለፈው ሱማያ በቀለች አሉ ብላ በሶፍዬ ላይ ዝታባት ነበረ። ምንድን ነው የምትበቀላት? ምንድን ነው ሶፊያ፣ ሱማያ ሱማያ ሶፊን የምትበቀላት? አዲሱ ነገር እንግዲህ ሱሚ ዛሬ ከተውፊቅ ጋር መታለች። በዚህ መልኩ ከሆነ በቀል ከሆነ በነገራችን ላይ ሶፍዬ እንግዲህ አዲስ ህይወት ላይ ናት። አዲስ እርምጃ ላይ ናት። አዲስ ማንነት ላይ ናት። በነገራችን ላይ ተደጋጋሚ የምነግራቸው ነገር ሶፍዬ በጣም ጠንካራ ጎበዝ፣ ጀግና ናት። የአረብ ሀገር ሴት ነበረ። ከአረብ ሀገርም ተመለሳ በኢትዮጵያ ምድር ላይ ትንሽ የኑሮ ውጣ ውረዶች፣ የህይወት ውጣ ውረዶች አጋጥሞት ነበረ። እነዛ መሰናክሎች አልፋ አሁን ላይ አበባ መስራት ተቀምጣለች ማለት ነው። ሱፍዬ እና ለበቀል ለተበቃዮች አትመለስም እሷ ድጋሚ ትበቀላለች። ብዬን ተስፋ ማደርገው ሱሚ እንግዲህ ከተውፊቅ ጋር መታለች። መልካም ሮዚ ወዴት ሄደች? የሮዚ ጽንሱስ? የእውነት አምነህ እና ወደህ የሮዚ የሮዚን ጽንስ ወደ አሚር እንዲያስመለስክ ተስፋ አደርጋለሁ። ትናንትና ከትናንት ወዲያ አሚር በቤቱ መጥቶ ምኝታ ክላስ የሚያምራለን ውዷ ሚስቴ ሮዝዬ ሻይሽ ናፍቆኝ ነበር እጅሽ ናፍቆኝ ነበር ሲል ነበር። እንግዲህ እጅ ሰጥቷል ማለት ነው። ተውፊቅ ከሮዛ ጋር ያለውን ነገር ጨርሶ ከሱማያ ጋር እንግዲህ ከሱማያ ጋር መጥቷል። ሱማያ እንግዲህ በግልጽ እበቀልሻለሁ ያለው ስትል ነበረ። እንዴት ነው የምትበቀላት የሚለውን ነገር እንግዲህ አብረን እናያለን። ከተውፊቅ ጋር መምጣት መበቀል ከሆነ ይህ ነገር ይቻላል እንዴ? ነው እንደዚህ ይቻላል እንዴ እንደዚህ ይቻላል እንዴ? ሱማያ ትንሽ ቸኩለሻል። እበቀልሻለሁ ብለሽ ዛቻ መዛት አልነበረብሽም እበቀልሻለሁ ብለሽ ሚስኮል ስታደረጊ ሶፍዬ ነቄ ናት። በነገራችን ላይ የአረባገር ሴት በሶ አሽቱኝ እንጂ አጥግቡኝ አትልም። እኛም ጠርጥረን ነበረ። እኛም አውቀናል፣ ጉር ጋር ምሰናል። እንግዲህ ከቶፊ ጋር መተሽ እንደምት ለመበቀል እንደምትሞክር ነበረ ያሰብነው። አሁንም ያሰብነውም የጠረጠር ነውም ሆኗል። ሱማያ ከቶፊ ጋር መታለች። ለምን መጡ? የእውነት ሶፊን ለመበቀል ነው ወይንስ ሊጣመሩ ነው ወይንስ ነገሩ ምንድነው ነው? እንግዲህ ሁለት ሰው ነው። አንቺ ዛቻሽ ቶፊጋ ነበረ፣ ሱፊያ ነበረ፣ ሶፊ ነበረ፣ በቀልሻለሁ ያልሺው፣ እንግዲህ ሶፊ ሱሚ ሶፊንም ትጥፉፍዬንም ነው የምትበቀዩ፣ ወይስ ምንድን ነው? አልገባንም። ያው ጓደኛ እንደሆናችሁ ነበር የምናውቀው። ያው በቀላችኋለሁ ብለሽ ነበረ፣ ሱሚ ማለት ነው። በቀላችኋለሁ ብለሽ ነበረ። በቀል ከተውፊቅ ጋ ነው እንዴ መምጣት? በቀል ነው እንዴ ወገኖች? ወይነት እኔ ተሳስቼ ነው እውነት ለመናገር የተሳሳትኩ አልመስለኝም። እስኪ ከተሳሳትኩም እናንተ አርሙኝ። ለማንኛውም ፉፍዬ ና ሶፍዬ ያው ዛሬ እንደሚመጡ ተስፋ አደርጋለሁ። እስከዛ ድረስ እስከሚመጡ ድረስ በተረጋጋ መልኩ ጠብቋቸው። ማድረግ ያለባችሁን ነገር እያደርጋችሁ እናንተ መቼም ለማድረግ ወደ ኋላ አትሉም። እውነት የተመሰከራላችሁ ምርጥ ቤተሰቦች፣ ምርጥ እህቶች ናችሁ። የእውነት ለመናገር ስለ እናንተ ብዙ ጊዜ አይወራላችሁም እናንተም እንዲወራባችሁ አትፈልጉም። በዛ ላይ ደግሞ በማንኛቸውም ቦታ ላይ ምቀኝነት የለባችሁም። እውነት ለመናገር አንዳንድ ቦታዎች ላይ የሚታየው እዩኝ ይላሉ። አንዳንድ አድናቂዎች የፉፉዬ እህቶች እንዲሁም የሶፍዬ እህቶች ደግሞ ማድረግ ባለባችሁ ነገር ላይ ታደርጋላችሁ። መገኘት ባለባችሁ ላይ ትገኛላችሁ። ይህን ይህንን ግን ብዙ ሰዎች እናንተ ላሰሙ ትችላላችሁ። የፉፉየቶች የሶፊየቶች ጎበዞች እኮ ናቸው፣ ጠንካሮች ናቸው እኮ የፉፉየቶች። ስፔሻ የፉፉየቶች የነሱ ልፋት፣ ያንን ጭቅጭቅ፣ ያንን ጦርነት፣ ያንን ንዝንዝ፣ ያንን ሁሉ መከራ አልፎ ነው እዚህ ላይ ያሉት እና እነሱ ማለት እኮ ከልባቸው ሰዎች ናቸው፣ ምናምን እየተባላቸው እየተደነቃቸው ነው። ካልሰማችሁ ልንገራችሁ ብዬ ነው። በዚው ቀጥሉበት። አይቀይራቸው እንግዲህ የመጥፎ አመለካከት ያላቸው ሰዎችን እውነት እንዴት ደስ ይላል። ጥላቶች ብለን በምንፈርጃቸው ሰዎች ላይ መደነቅ ማለት ነው። ጥላት በቃ እንዴ! ጥላት የምናያቸው ሰዎች እውነት ለመናገር ጥላት በቃ ልክ የቤተሰብ ገዳዮች ነበር የሚመስሉኝ እና እነዛ ሰዎች ዛሬ የፉፉን እህቶች የፉፉን ኦዲንሶች እንዲህ የፉፉ ኦዲንሶች እኮ በጣም ጎበዞች ናቸው፣ ብርቱ ናቸው፣ ጠንካሮች ናቸው። የፉፉ ኦዲንሶች ያለፉትን ማንም አላለፈ የፉፉ ኦዲንሶች ያለፉትን መከራ ማንም ሰው አላለፈም ብለው ጥላት ብለን ስንላቸው የነበሩት ሰዎች ዛሬ ላይ ሲያደንቁን በጣም ነው የገረመኝና እውነት ለመናገር እናንተም ስላችሁን ነበረ ይህን ነገር እንደማናልፈው ነበረ ያንን መከራ፣ ያንን ስቃይ፣ ያንን ጭቅጭቅ፣ ያንን ንዝንዝ እንደማናልፈው አድርጋችሁ ግን አልፎ አልፋችሁ ተገይታችሁ በጥላቶቻችሁ አፍ ላይ ስትደነቁ መገረም የምንጠብቀው ነገር ነበረ። እኛ ተግባርን እንጂ ወሬን አልነበረም የምንፈልገው እና በእንደዚ አይነት መልኩ የፉፉ ኦዲንሶች እኮ የትም አይገኙም። የፎፉ ኦዲንሶች እኮ ተፈልገው አይገኙም። እውነት በጣም ነው የገረመኝ። ብዙ ጊዜ አመለካከታቸው በጣም ነበረ የሚገርመኝ። እነዚህን ሰዎች እንዴት ነው የምቀየሩ ነበር ምለውእና? እና ግን እኛን እኛን ኢሾ አርገው እኛን ኢሾ አርገው እኛን ኢሾ አርገው የሄቶች እኮ እንዴ ምን ሆናችሁ ነው? ከአምስት ቁጥር ተነስተው ሲባል አምስት ናቸው ሶስት ናቸው ሲባል ሲባል መቸም ያው እየፈረደብኝ ያው ስሜ አለ። ያው እርሜ ጸጋ ነው መቼም፣ እኔ በርሜ አላ አላፍርም እንጂ ያቺ ባልቴቷ ተብሌ መባላው ሴትዮ ሩቅያ ጎበዝ እኮ ናት ሩቅያ እኮ ጠንካራ ናት ተብሎ ስሜም ተቀይሮ በእንደዚ አይነት ጆሮ መስማቴ እጅጉን ገርሞኛል። ስላደረጋችሁን ነገር ሁሉ እኛ ይቅር ብለናል። ስለተደረገልን ነገር ሁሉ እናመሰግናለን። አልሐምዱላ ረብልአለሚን የማይነጋ ለሊት ና የማያልፍ የማይነጋ ለሊት እና ምንደሚባለው አባባሉ ጌታ የጠፋብኝ የማይነጋ ሌሊት እና የማያልፍ ቀን የለም ማለት ነው። ያህማ አልፎ ያው እንግዲህ ነበር፣ እንደዛ ነበሩ፣ አምስት ናቸው፣ ስድስት ናቸው፣ ሶስት ናቸው ነበር ተብለን፣ አሁን በጣም ብዙ ናቸው፣ በጣም ጠንካሮች ናቸው፣ በጣም ጎበዞች ናቸው። እንደ እነሱ እኮ አይበገሩም፣ እንደ ምን ሆናችሁ ነው እንደነሱ እነሱ አይነት አድናቂዎች አይተናናቅም ብለው ሲሉ እጅጉን ያው ገርሞኛል ። ልናመሰግናችሁ ይገባል። እኔ ደጋጋሚ ብያለሁ፣ የጎዷችሁን ሰዎች፣ የጠሏችሁን ሰዎች፣ የገፏችሁን ሰዎች አመስግኗቸው። እነሱ ባይጠሉን እነሱ ባይገፉን እነሱ እንደዛ አይነት ነገር ባይጋብዙን እኛ ራሳችን ጠንክረን አናሳያቸው ነበርና በጊዜው መጥፎ ሰው ሲያረጉብን የጎዱን ይመስሏል እንጂ እኛ ጥሩ ነገር ነው ያረጉልን እንድንበረታና ያረጉን። በማንኛቸው ነገር ነገር ላይ መጥፎ ነገር የሚያረጉላችሁ የሚያረጉባችሁ ሰዎችን አመስግኗቸው፣ አትውቀሷቸው። በቃ አለቀ፣ ልታመሰግኗቸው ነው የገቡት እና የፉፉ እህቶች እንዲሁም የሶፍዬ እህቶች የምትደነቁ ጎበዞ ጠንካሮች እንደሆናችሁ ያው በጥላቶቻችሁ እጅ አፍ ተመስክሮላቸዋል ማለት ነው። እናንተ ግን ያንን አጠብቁም። ድሮም እንደምታልፉ ታቁ ነበረ፣ እኛም ድሮም እንደምናልፈው እናቅ ነበረ። አልሐምዱላ ያንን ነገር አልፈ ነው አሁን ባለንበት ደረጃ ላይ አልሐምዱላ በጣም ደስተኛንን ደስ ብሎናለ። የኔ ውድ ቤተሰቦች ስለምታረጉልን ነገር በሙሉ በጣም ነው የማመሰግነው። ለቤትም አዲስ የሆናችሁ እንግዲህ ማድረግ ባለባችሁ ነገር ላይ አድርጋችሁ ትልቅ ደረጃ እንደምታደርሱ ተስፋ አደርጋለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሁልጊዜም እናንተ ድጋፍ እናንተ እገዛ አይለይም። ያ ይህን ነው ምለው፣ በማያልቀው ነው የምወዳችሁ። እንግዲህ ለግ